ነበር ከህይወቴ ወጥታችኋል አይደለ ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም አንተ ደግሞ ወጥተሃል ኦልሬዲ በቃ እንደ መቅረት ነው ያለብህ እነግርሃለሁ ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ አልጨረስንም ኮሩታ አውሪያት ብለህ ልከሃት ነው እስከ ማውራት ትደርሻለህ ምን አለው ተይው የዛ ተይው ስለዚህ አሁንም ወደ ኋላ ነው ሩታ፣ እያሰብሽ ያለሽው። የምች መድኒት ነሽ ወይ? ምን ትሠሪያለሽ? አብርሽ የመጣው ለምንድን ነው? የሩታ እናት ደውላለት መሰለኝ አይደል? የሩታ እናት እንነጋገር፣ በቃ እስካሁን ድረስ ዝም በለናችሁ። ጉዳያችሁ እስከ ፍርድ ቤት ሄዷል። እኛ ደግሞ ቤተሰብ ነን። እስከዛ እንድትሄዱ አንፈልግም። እንነጋገር ብላ ነው አብርሽን የጠራችሁ። ምን ትሠሪያለሽ አንቺ የአብርሽ የምች መድኒት ነሽ? ምንድነሽና ነው ቆይ እኔ ያልገባኝ ነገር ማለት ነው ሩታ ዛሬ አኮራሽኝ። ጥርግርግ ነው ያደረገቻት እሰይ። ድክ ያደረገች ሲጀምር ካሜራ እየደቀኑ ይቅርታ ከህይወታችሁ ይወጥቻለሁ ስላለኝ ነገ ደግሞ እየተቃቀፉ ቪዲዮ ይሰሩልናል፣ ቲክቶክ ላይ ማለት ነው። ሹሃና ምንድነው ይሄ? ለምንድነው የምታስመስሉት? ትሽ፣ ኧረ ወደዛ አሁንስ፣ ቋቄ ሆነ ስርጅት ነው ያላችሁ። ይምሪ ነው የምላችሁ እንደ ሰው እናንተ ትልልቅ ልጆች አይደላችሁ? ማታ ራሱ ላይቭ ላይ ሰምታችሁታል። ዛሬ የምር በቃ ስለደበረኝ ነው፣ ቪዲዮ ራሱ ምንም አልሰራውን። በቃ ምክንያቱም ሰው የሚያወራውን መተግበር አለበት። ገባችኋል? ትላንትና ማታ ሄርሜን ላይ የታለች ይባላል፣ አልጋውን እያየ አለች ተኝታ ነው ሄርሜን ላይ የእጅህ ናት የግረናት፣ አንድ ላይ ክፍል ላይ የምትተኙት ምንህናትና ነው? አሁን አንቺስ ቢሆን ሄርሜላ ቂልቂጡ እየተከተልሽ ለሩታ ምን ሆነኝ ነው የምትይው? ያኔ ያልገባኝ ምንም ሊገባኝም የማይችለው ነገር ምን ሆነኝ እያልሽ ነው? ቆይ እንዴ! ምን አይነት አውጣ ነሽ? እንደ ውብቃል ስትሰርተሻል፣ አትደበቂም እንዴ? ምንድን ነው ሩታ? ምን ታደርጋችሁ? የምር እኔ ዛሬ በእነሱ ጉዳይ ታመምኩ እኮ እንዴ! ሩታ ምን ታደርግ? ቆይ እዛም ካሜራ ደቅ ነው ይጠሯታል፣ እዚህም ካሜራ ደቅ ነው ይጠሯታል። ቦታ ጅራ ለምንድን ነው የመጣሽው ሄርሜላ? አብርሽ እንዲከፋና እንዲያዝን ስለማልፈልግ ነው ተከትዮ የመጣሁት፣ ብቻውን እንዲሆን ስለማልፈልግ። አንቺ ማነሽ ሲጀምር እንዴ ምን ያህል፣ ምን አይነት ጓደኛሞች ናቸው? በእናትሽ ተቃራኒ ጾታ ሆናችሁ ይሄን ያህል የእሱን መከፋት ማትፈልጊ፣ ምን ያህል ሰው ብትሆኝ ነው? በእናትሽ እንዳንቺ አይነት ጓደኛ እኔ እራሱ ፈልጋለሁ ማለት ለሴት እህቶች፣ ለሴት ጓደኞችሽም እንደዚህ ነሽ? ዋው፣ ዋው! በጣም ደስ ይላል። አንቺ ማሻላ እንድንልሽ ነው የፈለግሽው እንዴ? ቁም ነገር ሰው እንዴት የሚሆን ነገር አያወራም? በቃ የማይሆን ነገር እኮ ያስጠላል። አይደለም እኛ ትልልቅ ሰዎች ነን። አሳማኝ ነገር ብትናገር ኦኬ። ሁሌ ካሜራ እየደቀኑ ነው። ይቅርታ ይቅርታ ይቅርታ ይቅርታ። ዛሬ ከዛሬ ጀምሮ ከህይወታችን ከህይወታቸው ይወጣለው ወሬ ትላንትና ታቅፈዋለች፣ አሁን ይህ ቪዲዮ ተሰራና፣ ነገ እያቀፈችው ቪዲዮ ተሰራ። እነሱ ፊልም ነው እንዲ እየሰሩብን ያሉት። አብርሽና ሄርሜላ ምን ፊልም ከሆነ የፊልሙን ርዕስ ንገሩን፣ እንከታተላችሁ። ትዳር ላይ ሌላ ሴት ማማግጥ ይባላል የፊልሙ ርዕስ። እንዲ ሩታ አኮራሽ፣ ጀምር ጀግና ሲጀምር፣ ቤተ አብርሽ የመጣበትን አላማ ረስተዋል። የምሬ ነው የምላችሁ። ቡታጅራ የመጣው የሩታ እናት ጠርታው ነው ናብላው ነው። አሁን ታውቃላችሁ፣ ከነሱ ጋር መነጋገር ሲችል ለምንድን ነው ቆይ ትናንትና አረብ እናታቸውን የነሱ የእነሱ ነገር እያናደደኝ ነው የምሬ ነው የምላቸው ምንድነው ስርዓት አጣ ምንድነው አንተ ቆይ ጭንቅላት በዚህ ያህል ደንዝዟል እንዴ ዱዝ ነው እንዴ እንዴ ልጅቷ ምን ታደርጋችሁ? ትንሽ አታስቡላትም? ቢያንስ የወሊድ ጊዜዋን እየተጠባበቀች እኮ ነው። ያኔ ሩታን ከማግባባት ወይም ደግሞ ሩታ እንድትረዳው ከማድረግ ይልቅ ዝም በያት በቃ፣ እሷ እኮ እንዲወስናለች በቃ፣ ሁሉ ነገሮችን በተንኮል ነው የምትረዳው፣ ምንም አይነት ነገር የምትረዳው ነገር የለም ዝም በያት በቃ እያለ ሄርሜላን ይደግፋል። አረምና አይነቱ ጅል የሆነ ልጅ ነው፣ የምሬ ነው የምላችሁ። ጨጓራዬን ገለብኩ፣ የምሬ ነው። መካሪ የለህም ዘካሪ የለህም እንዴ ሲጀምር ለምንድን ነው ወጣቶች የምትነጋገሩት? ላ በቃ ጉዳዩ ወደ ወላጆች ሄዷል አይደል? ወላጆች ይፍቱት ይሄንን ነገር። አንተም ተቆጠብ፣ ስነ ስርዓት ያዝ። ወይም ደግሞ ከሄርሜላ ጋር ቢዝነስ ነው የሚሰራው ብለህ አሳውቀህ ለሩታ አዎ። እንዲህ ምን አይነት ነገር ነው እያደረጋችሁ ያላችሁት? አሁንስ እኔ የምሬ ነው የምላችሁ እኔ በእነሱ ጉዳይ በቃ ድጋሚ አላወራም። ከዚህ በኋላ እጄን አላስገባም። ዴ እንዴት አድርገን እንውቀሳቸው ያኔ ሩታን እንዳንናገር ቀን ሌላ ቪዲዮ ይለቀቃል፣ ማታ ደግሞ የይቅርታ ቪዲዮ ይለቀቃል። እያወዛገቡን እኮ ነው አሁን። ማታ አብራይናት ተኝታለች ብሎ ወደ አልጋው ያሳያል። ያኔ እሱ ምንሆና እሷ ምንሆናትና ነው አብረው የሚተኙት አብረውንት የሚሉት? የምሬ ነው ምላችሁ። እዛው ደግሞ ለሩታ መጥቼ ልውሰድሽ ወይ መጥቼ ልውሰድሽ ወይ ምናምን እያለ ይጃጃላል። እንዴ አብርሽ ምን እየሆንክ ነው? እንዴ ለማንኛውም ቤተሰብ እሁድ ዕለት ታላቅ የሆነ ጌም አለ። ሩታ ልናኮራት ይገባል። እሺ፣ ልናኮራት ይገባል። በቃ አለቀ። እኔ ይሄን ነው የምላችሁ። ሩታ አሁንም ጠንካራ ሁኚ። ከመጣ ነገሮችን አስተካክሎ እንጂ የተግበሰበሰ ይቅርታ እንዳትቀበይ፣ እሺ። የተግበሰበሰ ይቅርታ በፍጹም እንዳትቀበይ። ምክንያቱም ነገም ጥሎሽ ይሄዳል። ይሄድጅ በስነ ስርዓት መዋቅብ ጥለሽበት ነገሮችን ሲያስተካክል ነው እሱን መረዳትና መቀበል የምትችል ይገባሻል ካልሆነ ለራስሽ ዋጋ ካልሰጠሽ፣ ይሄ ልጅ ነገ ጢባ ጢቤ ነው የሚጫወትብሽ። ራስሽን አስከብሪ። በቃ በራስሽ ውሳኔ ንቅንቅ እንዳትዪ። እኔ ይህንን ነው ማለት የምፈልገው። በተረፈ አብርሽ፣ አንተ ሩታን ለመፈለግ ስትዘጋጅ አሁን ሬዲ አይደለህም። ልጅህንም ያላባት ለማስቀረት ካልፈለግህ በስተቀር ከሄርሜላ ጋር ያለህን እንትን ከታድርግ። ሄርሜላ ደግሞ እየመጣች ሩታን ይቅርታ ምናምን አትበይ። ውጪ፣ ከህይወታቸው ሹልክ ብለሽ ሳናይሽ እንደገባሽ ሳናይሽ ውሹን ልክ ብለሽ ውጪ። ያንቺ ይቅርታ እንዲህ ነው። እንዲከፋው ስለማልፈልግ ነው። እቤት ውስጥ አንቺን ይጠራል እና አንቺ በፈቃደኝነት ሁለተኛ ሚስት ልሆን እያልሽ ነው። ያልገባኝ ነገር እንዴ!